እስከ ፍጻሜው አብራችን ቆዩ። በፓሪስ ጎብኚዎች ከሚያዘወትሩት ሙዚየም በዋጋ የማይተመኑ የተባሉ በእንቁዎች ያጌጡ ቅርሶች ተሰረቁ። ትናንት ማለዳ በፓሪስ ሉቨር ሙዚየም በዋጋ የማይተመኑ የተባሉ ጌጣጌጦች ተሰረቁ። ፓሪስ ፖሊስ የሌቦችን ቡድን ለመያዝ አሰሳ እያደረገ መሆኑም ገልጿል። የፈረንሳይ ሀገር ውስጥ ሚኒስትር ላውረንት ኑኔዝ እሁድ ዕለት ማለዳ ሙዚየሙ ለጎብኚዎች ክፍት በሆነ በደቂቃ ውስጥ ጭንብል ያጠለቁ ተጠርጣሪዎች ዘረፋውን ለመፈጸም ደቂቃዎች ብቻ እንደፈጀባቸውም ተናግረዋል። የዘራፊዎቹ ቡድን የሙዚየሙ የመጀመሪያ ፎቅ መስኮት ላይ ለመድረስ ከመኪና ላይ የተዘረጋ መሰላል መጠቀማቸውን የተገለጸ ሲሆን፣ ጌጣጌጦቹ ለዕይታ ከተቀመጡበት ሰብሮ በመውጣት በማውጣት በአነስተኛ ሞተር ሳይክል አምልጠዋል። በዘራፊዎቹ የተወሰዱት ጌጣጌጦች የፈረንሳይ ንጉሣውያን ቤተሰቦች ይገለገሉባቸው የነበሩ ናቸው። ባለስልጣናት ዘጠኝ ጌጣጌጦች መውሰዳቸውን ጨምሮ አስታውቀዋል። የናፖሊዮን ሦስተኛ ባለቤት ዘውድ በአካባቢው ወድቆ መገኘቱንም ጨምረው ተናግረዋል። እሁድ ዕለት ዘርፈው ከተፈጸሙ በኋላ ሉቨር ሙዚየም ለጉብኞች ዝግ እንዲሆንም ተደርጓል። ጌጣጌጦቹ የተሰረቁት ሃሌር ዴል አፕሎምብ ከሚባለው በከሚባለው ክፍል ማለዳ ሶስት ሰዓት ከሰላሳ ላይ መሆኑን የፈረንሳይ ሀገር ውስጥ ሚኒስትር አስታውቋል። ሌቦቹ ወደ ሕንጻው ለመግባት በባትሪ የሚሰራ መቁረጫ መጠቀማቸውን የፓሪስ አቃቢ ሕግ ለቢቢሲ ተናግሯል። አራት ሰዎች በዘረፋው ላይ የተሳተፉ ሲሆን ሁለቱ ወደ ሕንጻው ከገቡ በኋላ ጠባቂዎች እንዳስፈሯሯቸውም ጨምረው ገልጸዋል። መሰላል የጫካ መኪና ወደ ሕንጻው የመጀመሪያ ፎቅ መስኮት በመጠጋት መሰላሉን መዘርጋቱንም ተገልጿል። የፈረንሳይ የባህል ሚኒስትር የዘራፊ ቡድኖች ከመካሄዳቸው በፊት መኪናውን በእሳት ለማያያዝ ሞክረው የነበረ ቢሆንም የሙዚየሙ ሰራተኞች ይህን ማድረግ እንዳይችሉ ተከልክለዋል። በዘረፋ ወቅት የተጎዳ አንድም ሰው የለም። ከጋሌሪው ዘጠኝ ጌጣጌጦች የተሰረቁ ሲሆን ሁሉም በ19ኛው ክፍለ ዘመን የፈረንሳይ ንጉሳዊ ቤተሰቦች ይገለገሉባቸው የነበሩ ናቸው ተብሏል። ጌጣጌጦቹ በሸዎች በሚቆጠሩ እንቁዎች እና ሌላ ውድ ማዕድናት የተንቆጠቆጡ ነበሩ። ከተዘረፉ የጸጉር የጆሮ ጌጦች መካከል የናፖሊዮን ሶስተኛ ባለቤት ንግስት የጂን ትገለገልባቸው የነበሩ ይገኝበታል። የንጉሱ የጆን ዘውድን ዘራፊዎች በሚያመልጡበት ወቅት ጥለውት ተገኝተዋል። በተለያዩ የከበሩ ማዕድናት የተዋበው ይህ ዘውድ 1354 እንቁዎች እና 56 ኤምራልዶች የተጌጡ መሆኑ በሉቨር ድረገጽ ላይ ሰፍሯል። መርማሪዎቹ ዘውዱ ላይ የደረሰበት ጉዳት ምርመራ እያደረጉ ነው። ወንጀለኞቹ ጌጣጌጦችን መስረቅ የመረጡት በቀላሉ በታተኑ ለመሸጥ ስለሚመች ነው ተብሏል። ነገር ግን እንደዚህ በከበሩ ማዕድናት የተዋቡ ጌጣጌጦች ሙሉ በሙሉ ለመሸጥ መሞከር በቀላሉ ስለሚታወቅ ሊያጋለጣቸው ይችላል። ኑኔዝ የተሰረቁት ጌጣጌጦች በገንዘብ ከሚያወጡት ዋጋ በተጨማሪ ባህላዊና ታሪካዊ ዋጋቸው በገንዘብ የማይሰላ እንዲሁም የማይተመን ቅርስ ናቸው ብሏል። በዓለም በከፍተኛ ሁኔታ ከሚገኙ ሙዚየሞች መካከል አንዱ ወደ ሆነ ወደዚህ ስፍራ እሁድ ዕለት ፖሊስ ጎብኚዎችን እንዳይገቡ የከለከለ ሲሆን ለምርመራ ዝግ እንደሆነም አድርጓል። አሜሪካዊ ጎብኚዎችም ጂም እና ጆኑ ካርፔንተር የሙዚየሙ ጠባቂዎች ከጋላሪው ሲያወጡ የሊዮናርዶ ዳቪንችን ሞና ሊሳን ላይ ነበር ብለዋል። ጥንዶቹ ለሮይተርስ የዜና ወኪል ዘርፉ በተፈጸመበት በጋሌሪያ ዲ አፕሎን በኩል አልፈው በድንገተኛ አደጋ መውጫ በኩል እንዲወጡ መደረጋቸውንም ተናግረዋል። ካርፐንተር በሙዚየሙ ውስጥ ብዙ ግራ መጋባት ነበር ያለ ሲሆን ምን እንደተፈጠረ ጥበቃዎች ሲጠየቁ የቴክኒክ ችግር እንደገጠማቸው እንደነገሯቸው አብራርቷል። የሆነ ነገር እንደተፈጠረ ገብቶኛል፣ ምክንያቱም በሙዚየሙ ውስጥ የሚገኘው ሁሉ